በጣም ደስ የሚል ነገር ተፈጥሯል። ኑሐሚን አባቷ ይቅርታ አድርጎላታል። ለዚህ ደግሞ ትልቁ ባለውለታ አቶ ላይኩን ነው ማለት ነው። እንግዲህ አቶ ላይኩን ጫካ እንዳለች እና ከወንዶች ጋር እንደሆነች ማለትም፣ ወንዶች እንዳሉ አጠገቧ ለአቶ ተሰማ ሲነግረው ጊዜ አቶ ተሰማም ልጅ አንድ ነገር ሆናብኝ እንዳይሆን እንጂ በቃ ካልሄድኩኝ ያዙኝ ልቀቁኝ ብለዋልኝ። እንደዚህ ናቸው እንግዲህ ወላጆቻችን፣ ስናጠፋ ስንበድል ሊናገሩን ይችላሉ። በኋላ ላይ ግን ከልቤ እኮ አልነበረም ነው የሚሉት እና የሆነ ነገር ብንሆን ጸጸቱ አይወጣላቸውም። ለምሳሌ አሁን ፈጣሪ ፈቅዶ ዳግም ባያተርፋት ኑሮ ኑሐሚን ሄዳ ነበረ። ያን ሁሉ ኪኒን ብትውጥ፣ መቼም እንኳን ነፍሰ ጡር የሆነ ሰው ኖርማል ሰውም እንኳን ማለት ሁለት፣ አይደለም ሁለት ነፍስ፣ አንድ ነፍስ የሆነ ሰው እንኳንም ቢሆን ያን ሁሉ ኪኒን ከዋጣ አይተርፍም ነበረና ዳግም እዚህ ጋር ባለ ውለታዋ ነው ማለት ነው። በጣም የሚገርመው ነገር ዳግም ወደዚህ ቤት ይመጣል፣ ያው መንገድ ላይ ማደለ ወደዚህ ቤት ይመጣል እና በጣም የሚገርመው ኑሐሚን ወደዚህ ቤት ሳት መጣ በፊት ማንን ነበረ ያወቀችው? እና ናሆምን አውቀው ነበረ፣ ስልክ ተለዋውጦባቸው። አሁን ደግሞ ዳግም ጋር ተዋውቃለች ማለት ነው። ዳግምም እንግዲህ ይህ በእርግጠኝነት የልጅ አባት መሆን አለበት እያለ ነበረ። ስለ እርሚ ወይ ግን ልጅቷ ግን እንዴት አባቷ እንደምታምር ሲል ነበር። በጣም የሚገርመውና የሚደንቀው እናቱ አምርራ የምትጠላትን ኑሀሜን እሱ ደግሞ ስታምር ብሏል ማለት ነው። በጣም ዘይገርም ነው እና ወደዚህ ቤት ከመጣ በኋላ ምን ሊፈጠር ይችላል በዳግም ጉዳይ የሚለውን እና ደግሞ አሁን ላይ የራሷ ጉዳይ ኑሀሜን ገና ለገና አንዲት ሚስጥር አወቀች ብዬማ ህይወቴ ሲበላሽ አላይም ብላለች ወይዘሮ ወይዘሮ ዝናሽ ማለት ነው እንግዲህ ኑሐሚንን ከዚህ ቤት ማባረር አለብኝ ሲጀመርች ወይ ጦ ካልተባረረች እኔ ሰላም የለኝም ስትል ተደምጣለች ማለት ነው ማባረር ትችላለች ወይ ስንል ኦረዲ አቶ ለይኩን እኮ ቤት ሊገዛላቸው ነው ለጊዜው ኪራይ ነው ወደፊት እገዛላችኋለሁ ብሏቸው እዛ ቤት ሊያስወጣቸው ስለሆነ ምንም ማድረግ አትችልም አቶ ለይኩንም ደግሞ ቆይ ማን ነው ያለው መግዛት መብቴ ነው እንኳን ለጓደኛዬ ለማንም ብገዛ ማን ይመለከተዋል ብለዋል በጣም ነው የተናደደችው ማለት ነው በዚህ ሰዓት በጣም በጣም ነው የተናደደችው ዝናሽ ማለት ነው ወይዘሮ ዝናሽ እንግዲህ ይህን ያለችው ለምንድን ነው ከተባለ ኤደን ስለነገረቻት ነው ኤደን ምናለቻት ቤት ሊገዛላቸው ነው አቶ ለይኩን ለነኑ ሃሜን ቤት ሊገዛላቸው ነው ብላ ስለተናገረች ይህንን ብላለች ማለት ነው። ማለትም አሁኑኑ ኑሐሚንን ከዚህ ቤት ማባረር አለብኝ ብላ አስባለች። እውነት ለመናገር ወይዘሮ ዝናሽ ትክክለኛ ውሳኔ ስወሰነ የነበረው እዚህ ጋር ነበረ። ኤደንን ምን ብላታለች? በኮተትሽን ሻንጣሽን ያዥና ውጭልኝ። ሲጀመር ምንም የምትጠቅሚ ነገር የለም ከዚህ በኋላ ምንም ልታደርግልኝ የምትችይው ነገር የለም። ምንም ወሬ ቢመጣ ያቺን ባለጌና ምናምን ቴ እንደሆነ ማስወጣት አልቻልኩም። ስለዚህ አንቺም ትክምሻ፣ አገልግሎትሽ አልቋል። ከዚህ እጅ ያለች ትመስላለች ማለት ነው። በጣም የሚገርመው ግን የሌባ አይነደረቅ መልሶ ልብ ያደርቅ፣ ፍጠጥ ያለች ነገር ናትኝ ደን ማለት ነው። በጭራሽ ከዚህ እንደማትሄድ ነው የተናገረችው። በጣም ይገርማል እና ኤደን ከዚህ ያህል ሄደምት እዬ ለምንድ ነው የምሄደው? ነው የኮ ጠቅምሻለሁ እያለች ባይሆን አንድ ወር ያለኝ አንድ ወር የልንገርሽ ብላ ነው እንግዲህ ስለ ቤቱ ግዢ፣ ማለትም አቶ ላይ ኩን ኮ ቤት ሊገዛላቸው ነው ብላ ተናገረች። በዛ የምትቀመጭ መስሎች እንደሆነ በዚህ አላስቀምጥሽም፣ ሂጂ ከዚህ ሲጀመር እኔ ራስ እችሻለሁ ነው ያለቻት ማለት ነው። ግን አመጣጧ ይቅርታ ለመጠየቅ ነበረ። ምክንያቱም ሄዳ እናቷ ጋር አድራ ስለመጣች የትዬ ይቅርታ ለማለት ብትመጣም እኔ ሲጀመር ራስ እችሻለሁ እድሜ ለኑሐሚን ብላለች። ለምን የተፈጠረውን ነገር ሁሉ አታቅም። ኤደን ይሄ ሁሉ ቤት ውስጥ አምራን መጥታ እንደዛ እንደሆነ የኑሐሚን ሚስጥርም ይፋ እንደወጣ ምንም ነገር አታቅም። ለምን እናቷ ጋር አድራ ስለመታች ማለት ነው። ስለዚህ ስራዋን ሰርታ አትናገር የተባለችውን ከተናገረች በኋላ መታ ይቅርታ። በጣም የሚገርመኝ ማለት ለሁላችንም የሚገርመው ነገር አንዳንድ ጊዜ ሰው አውቆት ያጠፋና ከዛ ይቅርታ ይጠይቃል። በጣም ከባድ ነው ኮ እና እንግዲህ እሷም አውቃ ስራዬ ብላን የተናገረችው ለምን ለብር ስትል ብዙ ብር ስለሰጠቻት ነው። አምራን ለአምራን ያንን የማይነገር የማይባል ሚስጥር የኑሐሚንን ሚስጥር ዘክዘካ የተናገረችው ማለት ነው። አምራን ደግሞ እንደ ወይዘሮ ዝናሽ እንኳን አይደለችም። ቢያንስ ወይዘሮ ዝናሽ ትደብቃለች። ለምሳሌ አሁን የቤቱን ነገር ማነገረች፣ ቤት እንደምገዛላቸው ሲላት ለይኩን ምንድን ነው ያለችው? አይ ኤደን ናት አይደል ሲላት፣ አይ እኔ በዛ ሳልፍ ሰምቼ ነው አለች። ትልቅ ሰው እንደዛ ነው እንኳን ቢባል እንኳን ይደብቃል። ኤደን ግን የነገረቻት ለአምራን፣ አምራን ምንድና ያለችው? እንዴት አወቅሽ አንቺ? ስትባል የምርመራውን ወረቀት ቤታችሁ የምትሰራው ኤደን ሰጠች ነው ያለችው። በነገራችን ላይ አምራን በጣም በጣም በጣም በጣም ባለጌ ልጅናት ማለትም ገጸ ባህሪዋ በጣም ባለጌ ነው። ምክንያቱም አሁን ላይ ናሆምን ልቡን ለመብላት በቃ ናሆሜ ብዬ ቅርታ ምናምን ብላ በጣም ስልምጥምጥ ብላ ማለት ነው ተሰላምጣ ለመግባት አስባለች ማለትም በቃ ልክሶ ሲያቃዣው እንደተመለከት ነው። ቀድማ ግን ያገኘችው ጊዜ ምን ብለዋለች? እኔ ከዚህ በኋላ ባልኖረ ራሱ ችግር የለውም አንተ እንደሆነ ይቅርታ ልታረግልኝ አልቻልክም። ስለዚህ በቃ ራሴን ማጠፋለሁ። ደግሞ ታውቃለህ ከወሰንኩኝ ወሰንኩኝ ነው። እኔ ራሴን አጠፋለሁ ምክንያቱም ደግሜ ደጋግሜ ይቅርታ ብልህም ይቅርታ መቀበል አልቻልክም እያለች ብዙ ስታወራ ነበረ። እሱም ደግሞ የውልሽ ሞታ ለሚባለውን ነገር እርሹ ብሏታን ለምን ልጁን ይፈልገዋልኝ ከእሷ ልጅ መውለድ እንደሚፈልግ ቀድሞም እያሰበ ነበረ፣ እያላትም ነበረ። እሷ ቦታ አልነበራትም ለሱ። አሁንም ለገንዘቡና እሱን ለመቅረብ የተጠቀመችው ሲስተም ነው የልጁ ጉዳይ። ስለዚህ አሁን አምራን እቅዷና አላማዋ ምንድን ነው? እኔ ራሴን አጠፋለው የሚለውን ነገር ስለተናገረች አሁን መቶ ይቅርታዋን እንደሚቀበላት አድርጋ ነው የምትስለው። ደግሞ ይህንንም ለኤርሚያስ ነግረዋለች። ኤርሚያስ እንግዲህ እኔ ምን ላድርግ? ቆይ እኔ እኮ ይቅርታ ጠየኳትኝ። ለማን ለኑሐሚን ማለት ነው። ይቅርታ ጠየኳት ከአንዴም በላይ አዎ። በእርግጥ ጥፋት አጥፍቻለሁ? ለማድረግ የሌለብኝ ነገር አድርግ ያለው። ግን እኮ ስንት ጊዜ ይቅርታ ጠየቋት። ቆይ ለምንድነው ቅርታ ይህን የማትቀበለው እያለ ይብሰከሰካል። ለምን እውነተኛ ፍቅር ስላለው ማለት ነው። በጣም ስለሚያፈቅራት ኤርሚያስ ኑሐሚንን በጣም ነው የሚያፈቅራት። እውነት ለመናገር ብለናን አምራን ግን አትወደውም፣ አታፈቅረውም። ግን ያላንተ አልኖርም፣ ያላንተ ህይወት የለኝም እያለች ትዋሸዋለች ማለት ነው ና ይህንን እንግዲህ በደንብ የታወቀው ዛሬ ነው። ለምን ታወቀ ካልን የታወቀው እንግዲህ እንዴት ነው? ለኤርሚያስ ነው የነገረችው። እኔ ምልህ እኔ አሁን አንተ ጋር የመጣሁት አንድ ጥያቄ ልጠይቀ ነው። እሱም ጥያቄ ምንድን ነው? ኑሐሜን ከዛ ቤት ወጣች ወይ? ያች መዥገር ከዛ ቤት ወጣች? ይህን ልጠይቀ ነው። ምክንያቱም ወጥታ ከሆነ ለምን አባትየው እስካሁን ምንም አላለም ስለ እሷ የናውም አባት ስለ እሷ እስካሁን ምንም አላለም፣ እና ድንገት እንዳትወጣ እንዳያደርጋት ፈራሁኝ። እዛ ቤት ግን መውጣት አለባት ብላለች ማለት ነው። ኤርሚያስም እንዴ፣ እኔ እኮ እስካሁን እውነት ነበር ያፈቀርሹ ይመስለኝ ምንድን ነው ሲላ ጊዜ፣ አይ እኔ እውነት አላፈቀርኩትም ፍቅር ማኮ፣ በአንተ ምክንያት ፍቅር የሚባል ነገር ከልቤ ንቅል ብሎ ጠፍቷል። እኔ የምፈልገው አንድና አንድ እዛ ቤት መግባት ነው። እዛ ቤት ከገባሁ በኋላ ምን እንደማደርገው እኔ አውቃለሁ ብላለች። ይህን ያክል ግን ናሆም ምን አድርጓት ነው እንዴ? ያንተ ነው፣ ከኔ በፊት ነው፣ ከኔ በፊት ነው ወይስ አሁን ነው ወይስ የኔ ነው ወይስ የናሆም ነው እያለ እየተደራደረ ሰምቷል። ማለትም ናሆምን ካገኘች በኋላ ነው ኤርሚያስን በላዩ ላይ የያዘችበት። ስለዚህ በላዩ ላይ ስለያዘችበት ናሆም ናሆም ምንም አይነት ውሳኔ ቢወስን እኮ ትክክል ነው። አንዳንድ ጊዜ ሪሌሽንሽፕ ላይ ከኛ ማለትም አሁን ከናሆም በፊት ቢሆን ኤርሚያስ ልክ እንዳለችው ለሱ ካንተ በፊት እኮ ነው አሁን እኮ አይደለም ምናምን ብላው ነበረ። ዝም በይ ባክሽ ከእኔ ነው ወይስ ከሱ ነው እያለ እኮ እየሰምችዋለሁ ቪዲዮ ላይ ምን ለማድረግ እየሞከርሽ ነው ሲላ ጊዜ አዎ እውነት ለመናገር በላይ ላይ ነው፣ ግን በቃ ይቅርታ ብላለች ማለት ነው። እና በጣም ከባድ ነው። እና ከሱ በፊት ቢሆን ከሱ በፊት ቢሆን ለበፊቱ ላይፏ ኢትስ ኦኬ ማለት ምን ለምን ትናንት እንዲህ አደረክ ብለን አንኖክ ሰምቼም በቃ የትናንት ላይፍ ትናንት ነው። ትናንት ተመልሶ ሊመጣ ስለማይችል እዚህ ጋር ግን እሷ አምራን ያጠፋችው አንደኛ በናሆን በላዩ ላይ ነው ኤርሚያስን የያዘችው። ለምን አሁን ጋር ያለው ገንዘብ ነው ፍቅር ለሱ የላትም። አሁንም ቢሆን ለሱ ፍቅር የላትም እንደተናገረችው ቤቱ ድረስ ሂዳ ግን ልታንከራትተው፣ ወይም ደግሞ ልታስቸግረው፣ ወይም መጥፎ ነገር ልታደረግ የፈለገችው ከምን አንጻር ነው ስንል ዘይገርም ነው። ሀብታም ስለሆኑ ገንዘባቸውን ልብላ ነው በቃ። ለእናትየውም ነግራታለች። ለወይዘሮ ዝናሽ ይውልሽ አሁን እኔ የልጃችሁን ልጅ እንዳረገዝኩኝ ታውቋል። ስለዚህ አልቀበልም ብትሉ፣ እዚህ ቤት አላኖርሽም ብትሉኝ ስማችሁን ነው ማጠፋው፣ እየዞርኩ ስማችሁን ነው ማጠፋው ብላለች። ለዚህም እንግዲህ ወይዘሮ ዝናሽ ፈርታ ነበር በባለፈው። ለዛም ነው ኑሐሚንን በልተከተላትና እንደምታረግ አድርግ የቤተሰቡን ስም አጠፋለው እያለች ነው። ስማችን ደግሞ መጥፋት የለበትም ብለው ነበረ። እሱም የትኛው ስማችን ነው ያላትና ዞሮ ዞሮ እንዴ ምን ማለት ነው? ቤቱ ስም የለውም እንዴ? የቤቱ ስም ይጠፋል ብላ ሄዶ ያው ቤት እንደሚከራይላት ምናምን ነግሯት ነበረ። እሷ ደግሞ ይሄንን አትፈልግም። እሷ የምትፈልገው እዚህ ቤት መጥታ መቀመጥና ኑሐሚንን ከዚህ ማስወጣት ነው። እና ኑሐሚንን ማስወጣት የሚለው ምንም እንኳን ውጭ ተብላ ወይም ተገዳ ወይ ምናምን ሳይሆን ነገር ግን ከአባቷ ጋር ሌላ ቦታ መኖር ስላለባቸው ብቻ አቶ ላይ ጉን እያመቻችላቸው ነው። ስለዚህ ኑሐሚን ትወጣለች ወይ ለሚለው አዎ ትወጣላታለች። ነገር ግን አሁን ላይ የወይዘሮ ዝናሽ ልጅ ማለትም ዳግም እየመጣ ነው። ዳግም ደግሞ መጥቶ ሲተዋወቅ ዳግም ነኝ ሲል ኑሐሚን ታውቀዋለች። በዚህ ምክንያትም የተወሰነ ትቆያለች ማለት ነው። የምትቆይበት ምክንያት ደግሞ ወይዘሮ ዝናሽ ሀሳቧን ከቀየረች ማለትም አቶ ተሰማ እንዲታከሙ ማታደርግ ከሆነ ይሄ ሰው ልጅዋ ነው ብላ ልትናገር ትችላለች። በጣም የምታሳፍረው ኤደን ግን ምን አይነት ሀሳብ አምጥታለች? እንግደላት የሚል ሀሳብ አምጥታለች። በጣም ነው የሚያሳፍረው። እህቴ ናት የምትላት እንግዲህ። ኑሐሚን በእርግጥ ተስፋ ቆርጣለች። ከዚህ በፊት ገነት የሚያደረገቻት ብዙ ነገር አለ። በዛ ላይ ራሷ ኤደንም ብዙ ነገር ስላደረገቻት ኑሐሚን አትሸወድም። ነገር ግን ለነሱ እህቴናት እንደዚህ በተለይ ለናውም እኔ እኮ ሰርቼ ልብላ ነው ያልኩት እኔ እኮ ምንም አላደረጉም እያለች ተዋሻለች ማለት ነው ኤደን። ቢሆንም ግን አሁን ላይ ኤደን ለወይዘሮ ዝናሽ ያመጣችላት ሀሳብ ምንድን ነው? እንግደላት፣ ኑሐሚንን እንግደላት ብላለች። ወይዘሮ ዝናሽ በጣም ነው የደነገጠችው። ሆኖም ግን ይሄ ሀሳብ ጥሩ ነው፣ በተለይ ሚስጥሬን ካወጣች መግደሉ አሪፍ ነው ብላ እንግዲህ እንደ ገነት ማለት ነው ገነት እንደመጣችው ገነት ማለት ነው ገነትና አይደን ኖሃሜን ከአያቷ ቤት እንደመጣች ገና በክፍል አንድ ምንድነው ሲያደርጓት የነበረው የገጠር ልጅ ስለሆነች ጠላ ትጠጣለች። ስለዚህ ጠላ ስለምትጠጣ ጠላው ላይ መርዝን ጨምርና ኖሃሜንን እንግደላት ሲሉ ነበረ ማለት ነው። አሁንም በዛ በለመደ ወይ ማለት ነው ኤደን ምን እያለች ነው? እንግደላት እያለች ነው። በጣም ነው የሚገርመው እና እንግዲህ ሚስጥሬን ካወጣች ከተናገረችብኝ፣ እገላታለሁ ብላ ቆርጣ ተነስታለች። ገነትም ቢሆን በጣም የሚያሳዝነው ነገር ግን ኑሐሚንን አትናገርም። ባይሆን እንኳን ይህን ማለትም ቃል የገባችውን አባቷን የማሳከሙን ጉዳይ መጨረስ አለባት። ወይዘሮ ዝናሽ ቀጥ ብላ ግን እየሄደች አይደለም፣ ሚስጥሯን የረሳቸው ትመስላለች። ብዙ ጥፋቶችን እያጠፋች ነው በኑሐሚን ላይ እና በጣም ነው የምታሳዝነው። በዚህ በኩል ግን ሰው በቃሉ ሲቆም ደስ ይል ነበረ እና እንግዲህ ለአሁኑ ይዤላችሁ የመጣሁት ይሄንን ይመስል ነበረ። በቀጣይ ቪዲዮ ቀጣዩን ክፍል ይዤላችሁ የሚመጣ ይሆናል። እስከዛ ያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ ለምታደርጉ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰቡኑ ላይክም አድርጉ። ለማዘዝ አይደለም ለማስታወስ ያክል ነው። ደህና ቆዩልኝ ተወዳጆች።